ጋር ሀና ግርማ ነኝ። አብራችሁን ቆዩ። የሸካ ዞን ማሻ ከተማ ምክር ቤት ሁለተኛ ዙር 12ኛ ዓመት የስራ ዘመን አንደኛ አስቸኳይ ጉባኤውን አካሂዷል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ አሰለፈች ገዛህኝ ምክር ቤቱ በህገ መንግስቱ በተሰጠው ስልጣን መሰረት የሚጠበቅበትን ኃላፊነትም ስወጣ መቆየቱን ገልጸዋል። አፈ ጉባኤው አክለውም የምክር ቤቱ ውሳኔ የሚሹ ጉዳዮች ሲኖሩም በአሰራሩ መሰረት አስቸኳይ መደበኛ ጉባኤ ቃለ ጉባኤ ማጽደቅና የቀረበ ሹመትን መርምሮ ማጽደቅን የተመለከተ ሲሆን የማሻ ከተማ ምክር ቤት ሁለተኛ ዙር 12 ዓመት የስራ ዘመን ሁለተኛ መደበኛ አለ ጉባኤውን በሙሉ ድምጽም አጽድቋል። የቀድሞው ከንቲባ ከኃላፊነታቸው መነሳታቸውን ተከትለው በሸካ ዞን የመንግስት ተጠሪ አቶ አለማየሁ አለሙ አቅራቢነት ምክር ቤቱ በሙሉ ድምጽ በምትካቸው አቶ አንዱ አለም ጌታቸውን የከተማው ከንቲባ በማድረግም ሹሟል። አዲሱ ከንቲባም በተለያዩ የመንግስት ስራ ኃላፊነቶች ላይ ሲሰሩ መቆየታቸውን ማይድራቸውም ያመላክታል። ከንቲባውም በምክር ቤቱ ፊት ቀርቦ ቃለ መሀላ በመፈጸም ጉባኤውም ተጠናቋል። ዘግባው የበዛብህ የታደሰ ነው። ለሀገር ዘላቂ ሰላም አንድነትና ብልጽግና መረጋገጥ ውጤታማ የሚዲያና ኮሚኒኬሽን ተቋም መገንባት የጎላ ሚና አለው ተብሏል። በሸካ ዞን የሚገኙ የሚዲያና ኮሚኒኬሽን ባለድርሻ አካላት የሚዲያና ኮሚኒኬሽን ሚና ለሁለንተናዊ ብልጽግና በሚል መሪ ቃል በማሻ ከተማ ውይይትም አካሂዷል። ወንድም አገኝ ገሪቶ ያዘጋጀውን ዝርዝር ልጅ ኮሚኒኬሽን በማስተዋወቅ መላው ሕዝብ የልማት ተነሳሽነቱን እንዲያሳድግ መስራት እንደሚገባ በመድረኩ ላይ የመክፈቻ ንግግር ያደረጉት የሸካ ዞን ዋና አስተዳዳሪ አቶ አበበ ሞ ጠቁመዋል። በዞኑ የተቋቋመው ሚዲያ አንዱ የለውጥ አካል መሆኑን ገልጸው እውነተኛና ሚዛናዊነት የጠበቀ መረጃ በማሰራጨት እንዲሁም እንደ ሀገር ታሪካዊ ገድሎችን፣ መልካም ባህላዊ እሴቶችን ጠቁመዋል። ለብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ ግርማ ባሻ ህብረ ብሔራዊ የትማማችነት እሴትን በማዳበር የሴቶችን ሁለንተናዊ ተጠቃሚነት ማረጋገጥም ያስፈልጋል ብለዋል። በጉባኤው የ217 የእስካሁኑ ስራዎች ሪፖርት መገምገም አመራሮችን መልሶ ማደራጀት በፌዴራል የሴቶች ፌዴሬሽን ሶስተኛ መደበኛ ጠት የፌዴሬሽኑን አደረጃጀቶችን ለማጠናከር ስልጠናዎች እንደሚሰጡም ተገልጿል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ የካካዎ ችግኞችን በማባዛት ለተከላ ዝግጁ ማድረግ መቻሉን ተናግረዋል። በቀጣይ ችግኞችን በእጥፍ አዘጋጅቶ የካካዎ ምርትን በአርሶ አደሮችና የእርሻ ኢንቨስትመንት ማሳዎች ለማስፋፋት በቅንጅት እንደሚሰራም አመላክተዋል። ከካካዎ ባሻገር በምርምር ሂደት ላይ የሚገኙ የቀለም ዛፍና ቫኒላ የመሳሰሉ ከፍተኛ ዋጋ ያላቸው የውጭ ሀገር የቅመማ ቅመም ዝርያዎችን በቀጣይ ተባስተው እንደሚሰራጩ ጠቁመዋል። ካካኦ ለአግሮ ኢንዱስትሪ በግብዓትነት የሚያገለግል ውድ የቅመማ ቅመም ዝርያ መሆኑንና በኢትዮጵያ ባሉ የቸኮሌትና ተያያዥ ፋብሪካዎች ከውጭ ሀገር በምንዛሬ እንደሚገባ የገለጹት ደግሞ በማዕከሉ የሰብል ምርምር ስራ ሂደት አስተባባሪና የሆልቲካልቸር ተመራማሪ ሸሃ ሚል አሉ ናቸው። ካካኦን በሀገር ውስጥ ማምረት መቻሉ ከውጭ የሚገባውን ምርት ከመተካት ባለፈ ለውጭ ገበያ ቀርቦ ለሀገር የውጭ ምንዛሬ የሚያስገኝ ነው ብለዋል። የቴፒ ግብርና ምርምር ማዕከል ዳይሬክተርና ከፍተኛ ተመራማሪ ዶክተር ደረጀ ቱሉ የምርምር ማዕከሉ በቴክኖሎጂ የተደገፈ ስራ መሆኑን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ስራ አመራር አባላት መልማይ የኮሚቴ ለቦርዱ የስራ አመራር አባልነት የተመረጡ ስድስት እጩዎችን ይፋ አድርጓል። የኮሚቴው ሰብሳቢ ቄስስ ታጋይ ታደለ በሰጡት መግለጫም የስራ አመራር ቦርድ አባላትን ለመምረጥ በተቀመጠው ጊዜ ውስጥ ሰቦች ውስጥ በመልማይ ኮሚቴው የተቀመጡ መስፈርቶችን ያሟሉ ስድስት እጩዎች መመረጣቸውን አንስተዋል። የብሔራዊ ምርጫ ቦርድ ስራ አመራር አባል ለመሆን የተመረጡ ስድስት እጩዎች አቶ ተስፋይን ዋይ፣ አቶ ተክሌይ ይመስል፣ ወይዘሮ ነሲም አሊ፣ ወይዘሮ ዳሮ ጀማል፣ ወይዘሮ ፍሬ ህይወት ግርማ፣ ዶክተር ያሬድ ኃይለማርያም ናቸውም ተሞክሮ የሚቀ መስጠት የኢትዮጵያ ሌላኛው መገለጫ ነው ብለዋል። በዚህ ረገድ ኢትዮጵያ ለሰላም እና መረጋጋት ትልቅ ቦታ በመስጠት ሰላም ሚኒስቴር አቋቁሞ መትን የሰላም መረጋጋት አህጉር በቀል እሴቶችን ከሃይማኖት ጋር በመቀመር መስራት እንዳለባትም መክረዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። የኤሌክትሮኒክስ ወይም ኢሰርቪስ አገልግሎት የመልካም አስተዳደር በኤሌክትሮኒክ እየተሰጡ ይገኛሉ ነው ያሉት። ቀደም ሲል የመንግስት አገልግሎት ዘመናዊ ባለመሆኑ ዜጎች ከሚያነሱት ቅሬታ ውስጥ የመልካም አስተዳደር ችግር ዋነኛው እንደሆነ አንስተዋል። በኢንተርኔት በመታገዝ አገልግሎቱን በኤሌክትሮኒክ የሚደገፍ አሰራሮች በመተግበራቸው ለዜጎች ቀልጣፋ አገልግሎት ማቅረብ እንደተቻለና የመልካም አስተዳደር ችግሮችን እየቀረፈ መሆኑን ተናግረዋል። የኢትዮጵያ አእምሯዊ ንብረት ባለስልጣን ያስጀመረው የኤሌክትሮኒክስ አገልግሎት እንደ ሀገር ዘመናዊ አሰራርን ለመዘርጋት ከተያዘው ግብ ውስጥ አንዱ መሆኑን የዜጎች አገልግሎት እንደሚቀንስ ገልጿል። የኢትዮጵያ አእምሯዊ ንብረት ባለስልጣን ምክትል ዋና ዳይሬክተር እንዳሉ ሞሲሳ በበኩላቸው ተቋሙ ከሚሰጧቸው አገልግሎቶች ውስጥ የንግድ ምልክት፣ የቅጂና ተዛማጅ መብቶች ይፋ በተደረገው